ነው የተፈጠረው። አሟሟት ነው ወይ? በማለት ግራ ተጋብታለች። በእርግጠኝነት አሁን ካለችበት ቦታ ሄዳ እንደምትፈልጋት ያው እተማመናለው ማለት ነው። ምክንያቱም ሰላምዬ ከዚህ በፊት እንግዲህ የሃናን ቤት አይታለች እንደሄደችም፣ እንዲሁም ደግሞ አባቷን እንዳናገረችው ለወይዘሮ ሜላት ነግራታለች፣ ለእናቷን ነግራት ነበር ሰላምዬ ማለት ነው። ስለዚህ ወይዘሮ ሜላት ቤቱን ባታቀውም በእርግጠኝነት ከሰላምዬ ሄዳ ታናግራታለች። አሊያም ደግሞ ሀና ተሎ የምትመለስበት አጋጣሚ ይሆናልና እንደዚህ በጣም የደነገጠችበትን እንዲሁም የሀሴትን ፎቶ ስታይ የተለያዩ ስሜቶች የተሰማት ለምንድን ነው ብላ እንደምትጠይቃት ተስፋ እናደርጋለን። እንግዲህ ወይዘሮ ሚላት ከዚህ በፊት የእሳቸው ቤት እጅግ በጣም ምስቅልቅል ያለ ነበር ምክንያቱም ይህን ራሱ ሰላምዬ ከእናቷ ጋር ራሱ ብዙም ሰላምታም አልነበራትም። ጠብ ነበሩ። ምክንያቱም ሰላምዬ እናቷ እንደ ልጅ እንኳን ስላልተቀበለቻት፣ በብዙ አመታት ድረስ ስለ ሀሴት ነበረ እናት ተጠምዳ የነበረችው። ፎቶዋን እያየ ስትነሳም ስተኛም ሀሴት ሀሴት እያለች ስታለቅስ ስለነበር፣ አብዛኛውን ግን ስለ ሰላም ትኩረት አድርጋባት አታውቅም። ሰላም በጣም ከጓደኞች ጋር ታመሻለች፣ ትጠጣለች፣ ትሰክራለች። ከሰዓት ማለት ከሰዓት እላፊ በኋላ ነው ወደ ቤት የምትመጣው። ግን ደግሞ አና ከመጣሽ በኋላ የወይዘሮ ሜላት ቤት አጠቃላይ ደስታ ሆኗል ማለት ነው። ምክንያቱም ብዙ ነገሮች ተቀይሯል። ወይዘሮ ሜላትም አንቺ ከመጣሽ በኋላ ብዙ ነገሮች ተቀይሯል፣ ቤታችን ሰላም ሆኗል በማለት ብዙ ነገሮችን ስትናገር ነበር። ከዛ በፊት ማለት ነው። ምክንያቱም ከሰላምዬ ጋር አይስማሙም፣ እንዲሁም ደግሞ ከምናሴ ጋር ሰላምም ትጣላ ነበር። ስለዚህ እሷ ከመጣች በኋላ ነው ከአንዳንድ ነገር ሰላምዬም ወደ ራሷ መመለስ እየቻለችው ከብዙ ጊዜ በኋላ ነው ማለት ነው። ስለዚህ ወይዘሮ ሜላት ከዚህ በፊት ለምቀጥራቸው ሰራተኞች ምንም አይነት ቦታ የላቸውም አሰጣቸውም። እንዲሁም ደግሞ እንደ ሰውም የማቆጥርበትን ጊዜ ነበረ። ግን ደግሞ ሀና ከገባች ጀምሮ እጅግ በጣም ተደምማለች። በሀና ሁኔታዎች ማለት ነው። ምን አይነት ቤተሰብ ደግና ጨዋ ቤተሰብ ነው አንችን ያሳደገች በማለት እንግዲህ ሀኒን ሀናን ደጋግማ ስትመርቃትና ስትናገራትም በስነ ምግባሯ በሁሉ ነገሯ ስትመርቃት ነበረ። እንዲሁም ደግሞ ሰላምዬ ሆስፒታል በገባች ሰአት እንዲሁም ደም ባነሳ ሰዓት ደግሞ የሰጧት የሀናን ደም ነበር። የሀና ደምና የሰላምዬ ደምም ተመሳስሏል። እና ሀና ለወይዘሮ ሜላት ልጅ ለመሆን ብዙ ማስረጃዎች ከመጠን በላይ አላት ከበቂ በላይ ማስረጃዎች አሏት ማለት ነው። ስለዚህ ሰላምዬ እንግዲህ ባስወረደች ሰዓት ሆስፒታል በገባች ሰዓት ደጋግማ ያው ደም የሰጠቻት ደሟ ተመሳሳይ የሆነው ሀኔ ከሰላምዬ ጋር እህቷ ስለሆነች ነው። የሰላምዬ ደም ማለት አንድ አይነት ደም የሚሆነው እጅግ በጣም ከስንት አንድ ሰው ነው፣ ተመሳሳይ ወይንም ደግሞ የቤተሰብ አካል ከሆነ ነው በማለት እንግዲህ ዶክተሩም ሲናገር ሰምተነው ነበረ። ስለዚህ ያው የሀና ደም ግን እንደ አጋጣሚ ስትመረመር በቃኔ ይሰጣት አለውኝ ከተመሳሰለ በማለት እንግዲህ ሰጣት ነበር በጣም ብዙ ደምም አስፈልጓት ነበረ። እንዲሁም በድጋሜ ካንዴም ሁለቴ እንደሰጠቻት ያው እንግዲህ ሁላችንም የምናስታውሰው ነው። ሀና ለዚህ ቤት ለእነ ወይዘሮ ሜላት ቤት በጣም ብዙ ነገሮችም አድርጋለች። አንደኛ የሰላማቸውንም ያው በምክርም ሆነ በተለያዩ ነገሮች በመልካም ነገሯ መልሳለች። እንዲሁም ደግሞ የሰላምዬን ህይወትንም ከእግዚአብሔር በታች እሷ በዚያ ምክንያት አትርፋለች ማለት ነው። እና እጅግ በጣም ይወዷታል፣ እንደራሷ እንደነሱም ያዩታል። ግን ደግሞ አሁን ላይ የእሷን ታሪክ ወስዳ የወይዘሮ ሜላት ልጅ ነኝ በማለት እንግዲህ የመጣችው እርግብ እጅግ በጣም ሀናን እያሰቃየቻ ትገኛለች። ልክ እርግብ ከመጣች በኋላ ሀና ምንም ጥሩ ስሜት እየተሰማኝ አይደለም በማለት በጣም በብዙ ነገሮች ስትደነባበር፣ ግራ ስትጋባ አይተናል። እሷም ደግሞ እንግዲህ የህይወቷን ነገሮች ሁሉ ስለቀመቻት ነው ይሄን ያክል ስትደነባበር ነገሮቹ ግራ ሲጋባት የነበ የነበረው እንዲሁም መስቀሎቿን መስቀሏን እና እንዲሁም ፎቶዎቿን ስትፈልግ ደግሞ ካረገችበት ካስቀመጠችበት ከአባቷን ቤት እንዲሁም ደግሞ ከምሰራበት ካለው ቦታ ሁሉ ብትፈልግ አላገኘችውም። ስለዚህ ያ ሁሉ ነገሯ ጠፍቷል። የልጅነቷን ነገሮች የሚታስታውስ እንዲሁም ደግሞ አባቷን ካሳከመችና ደህና ከሆነች በኋላ የቤተሰቦቿን የምትፈልግበትን አድራሻ ያላትን ነገር ሁሉ ተሰርቆባታል። ይሄን ሁሉ ጠፍቶባታል እና ይሄ ሁሉ በሆነበት ሰዓት እጅግ በጣም ግራ ተጋብታለች። እንዲሁም ደግሞ ምን እንደምትፈልጌ እኔ ገብቶኛል፣ እኔም አቃለውኝ። ግን ደግሞ አርፈሽ ብትቀመጭና ስራሽን ብሰሪ ይሻልሻል፣ ካለዚያ ግን ሕይወትሽን የቁም ስቃይ ነው የማደርግልሽ በማለት እንግዲህ ከሀና ላይ ስትዝትም አይተናል። ምክንያቱም የእሷን ሕይወት እንዳለ ስለቅመቻ ስለምታቅ ያለውን ነገር ሁሉ ስላወቀች አሁን ላይ ሀና አርፋ እንድትቀመጥና ና የቤት ሰራተኝነቷን እንድትቀጥልበት ነበር እየፈለገችው። ግን ደግሞ ሀና ልቧ እሺ ስላላላት ብዙ ነገሮችን እጥረት አድርጋለች። እንግዲህ እርግብም ያነሳችው መስቀል የኔ መስቀል እኮ ነው፣ የሰው መስቀል ላንቺ ምን ያደርግልሻል? ለእኔ በጣም ትልቅ ቦታ አለኝ። እንዲሁም ደግሞ አባቴ በጣም እየተጨነቀ ነው፣ እባክሽን ስጪን ስትላት እንግዲህ በባለፈው ፓርት ላይ አልሰጥም ብላታለች ስለ ስለዚህ ይቺ ልጅ የሆነ ነገር ብታደርግ ነው በማለት እንግዲህ ሀናም ጠርጥራ ትገኛለች። በስተ መጨረሻም እንግዲህ ልክ እንዳየ ነው ሀና እጅግ በጣም ከፍቷት እንግዲህ ስታለቅስ ነበር። ሰላሚ የምታ አጽናንታታለች። ምክንያቱም ለምንድን ነው እንደዚህ የተከፋሹ በማለት አባት ሻሞት ነው ወይ በማለት ጠይቃት ነበር። ግን ደግሞ ሌላ ሳይሆን በቃ ሰሞኑን እጅግ በጣም ግራ ተጋብቻ አለው እንዲሁም ደግሞ ፍራት ፍራት ብሎኛል። በህይወቴ ላይ ምን እንደየተደረገ እየተ

አላቅም በማለት እንግዲህ እጅግ በጣም ያው እንግዲህ ሀና እጅግ በጣም ይከፋታል። ተሎን የሚከፋት እምባሴ ተናነቃት። አይታለች ሰላምዬ ኧረ በቃ አታልቅሽ፣ ነገሮቹ ይስተካከላሉ በማለት ያው እንግዲህ ሀናን ለማጽናናት ሞክራለች። በስተመጨረሻም እንግዲህ ወይዘሮ ሜላትም ጠርታት ነበረ። መሆኖች ነው ሰሞኑን ምን የተፈጠረ ነገር አለ በማለት እንግዲህ እንደ ልጇ ቀረብ አድርጋ እስኪ ነይ ቁጭ በይ በማለት እንግዲህ ሀናን እጅግ በጣም ትቀርባታለች፣ ትወዳታለች፣ ለሷ ልዩ ቦታ አላት። ወይዘሮ ሜላት ማለት ነው። እንዲሁም ደግሞ ያው እርግብ ትመጣም፣ ግን ደግሞ እርግብ በጣም ተንኮል ነገሮችን ለእሷ ብትነግራትም፣ ያን ነገሮች ወደ ጎን ትታ እንግዲህ ሀናን ለመረዳት ሞክራለች ወይዘሮ ሜላት። እንዲሁም አስቀምጣ ምንድን ነው ሰሞኑን የምትፈልጊው? እኛ በሌለንበት የምትፈትሽው? አንቺ ደግሞ አትሰርቂም፣ ለመሰርቅም አደለም አባትሽ አሞታል ወይ? የሚያስፈልግሽ ነገር አለ ወይ? እስኪ ለምንድን ነው በግልጽ የማትነግሪን? በማለት እንግዲህ ሃናን አስቀምጣ ጠይቃት ነበር። ሃና ደግሞ እኔ እንደዚያ አይደለም ለመስረቅም አይደለም፣ መስረቅስ ጥሩ እንዳልሆነ እኔ በደንብ አቃለሁኝ ግን ደግሞ አባቴም ደህና ነው ግን የሆነ ነገር ፈልጌ ነበረ በማለት ምንድን ነው የፈለግሽው ነገር ነገሪን ብላ ስጠይቅ ሀሴትን ለማየት የሀሴትን ፎቶ ለማየት እፈልጋለሁኝ። እርግብ ከዚህ ቤት ከመጣስ ጀምሮ እጅግ በጣም እኔ ግራ እየተጋባው ነው። ጥሩ ስሜትም እየተሰማኝ አይደለም። ብቻ ግን የእርግብን ፎቶ ግን በጣም ለማየት እፈልጋለሁኝ። ከመጣው ጀምሬ ግን ደግሞ አልቻልኩም በማለት እንግዲህ ትነግራታለች እና ምን ችግር ለኔ አልነገርሽኝም። እኔ ራሴ እኮ አሳይሽ ነበረ፣ ሰላም ስጨቀጨቀኝና ጥሩ ስላልሆነ ብዬ ቆልፌ አስቀምጨው ነው በማለት እጅግ በጣም ነው የምታምረው ብታያት በማለት እንግዲህ ስለ ሀሴቱ ውበት እየተናገረች እንግዲህ ወይዘሮ ሜላት ፎቶውን አውታ ለሀና ትሰጣታለች። በሰጠቻ ሰዓት እጅግ በጣም ነበር እየደነገጠችው። ምክንያቱም እንግዲህ እራሷ በልጅነቷ አባቷ ያሳያት ፎቶ ነበረ። አሳዳጊዋ ኖላዊ ያሳያት በስንት አመቷ በአስራ ከአስራ ስድስት አመት በፊት እንደዚህ አይነት ፎቶ እያለሽ ነበረ ያገኘሁሽ በማለት እንግዲህ ልክ እንዳሳያት ያየችው ፎቶ ነበረ ታሳይ ፎቶ ስለነበረ እጅግ በጣም ደነገጠች እንዴት እንደዚህ ሊሆን ይችላል በማለት ተርበተበተች መቆም ራሱ አልቻለችም ወዲሆኑ ቁጭ አለች ወይዘሮ ሜላት ምን ሆነሽ ነው አሞሻል ወይ ምንድን ነው የሆንሽው በማለት እንግዲህ ሲጠይቋት ነበር እሷም እጅግ በጣም መመለስ አልቻለችም ግራ ተጋብታለች ባየችው ነገር አላመነችም እንዴት እንደዚህ ይሆናል እያለች እንግዲህ ስልክ ምንም ተደውሉላት ሴር ነበር የደወለው። እንግዲህ ስለ አባቷ ምን እንደሚነግራት እና ምን እንደሚላት እሷም ተርበት ብታት ስለነበረ እንግዲህ ምናልባት ሰላምዬም ስለሰጠችው ተምቹም እንዲሁም ብርለ ለአሴር ስለሰጡት ምክንያቱም አባቷን ለማሳከም ወስኖ ሊወል ስለዚያ ሊያማክራት እንዲሁም ብሩን ስላገኘ ወዲያውኑ ሕክምናውን አባቷ እንዲጀምር ለማድረግ ወይም ሀሳብ ሊሰጣት ሊሆን ይችላል። አሊያም ደግሞ ድንገት እንግዲህ ሎላዊውን አማቸውም ሊሆን ይችላል የሚል ሀሳብ ነው ያለኝ። ግን ደግሞ አሁን ላይ ሀና በእርግጠኝነት ይህን ነገር ዝምብላ ብላ አፈና መቀመጥ የለባትም፣ መናገር አለባት ለወይዘሮ መላትም አሊያም ደግሞ ለሰላም በእርግጠኝነት ለሰላም ቀርባ ታወያየታለች ብዬ ተስፋ አደርጋለሁ። ሁላችንም እንግዲህ በክፍል አርባ አንድ በጉጉት የምንጠብቀው ይሆናል። እርግብ ወደ መጣችበት ትመለሳለች። ሀናም እንግዲህ የወይዘሮ ሜላት ልጅ መሆኗ ይረጋገጣልና እንደፈለገችው የናፈቀቻትን አስራ ስድስት አመት ሙሉ የተለያዩት እናትና ልጅ በናፍቆት ይተቃቀፋሉ። ወይዘሮ ሜላትም እንግዲህ በደስታ ፣ ምናሴም በደስታ ሰላምን በደስታ ይቀበሏታል። ደስ ብሏቸው ማለት ነው። እና ውድ የቻናሌ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።